እነዚህ ሪቭል ይባላሉ። በጣም ቆንጆ ቱሪትመንቶች ናቸው። ሪቭልና ባዮሎክስ እንዲሁም ኮስሞ የእነዚህ ዋጋቸው 800 ብር ነው። ኮስሞ የሚለው ደግሞ 700 ብር ነው። ከሱ በታች ያለው ደግሞ ካሪስ ሳሎን እና ኤንጂል ይባላሉ። ካሪሶቹ 400 ብር፣ ኤንጂል ደግሞ 600 ብር፣ እነዚሁም ሳሎን የሚሉት 600 ብር ናቸው ማለት ነው። በጣም አሪፍ ቱሪትመንቶች ናቸው እና አንደኛ ደረጃ ትሪትመንቶች ናቸው። ከዚህ በመቀጠል እንግዲህ ወደ ቅባት ልውሰድህ እና እዚህ ጋር ብዙ አይነት ቅባቶች አሉ። ቫቲካን አለ፣ ሰንሻይን አለ፣ ፓሪስ አለ፣ አምላ አለ ፓስት ላለ ሚስ ወንድ ያለ እነዚህ ዋጋቸው እንግዲህ፣ እነዚህ ቫቲካዎቹ የምትመለከታት የተለያዩ ፍሌቨሮች ናቸው። ግን የእነሱ ዋጋ የአራቱም አይነት በአልመንድ አለ፣ በብላክ ሲድ አለ፣ በጋርሊክ በብዙ አይነት አለ። እነዚህ ዋጋቸው ተመሳሳይ ነው፣ 350 ብር ነው። ሞሪንጋ የሚለው ይሄ ደግሞ 300 ብር። ፐሪስ የሚለው ቅባት 400 ብር። እዚህ ጋር ደግሞ ያሉት እነዚህ ባለማበጠሪያው ይባላሉ። እነዚህ ይሄ ቅባት አምስት መቶ ብር ነው። ከዚህ ውስጥ ደግሞ ያሉት ይሄ አምላ የሚለው መርሀባ የሚለው እሱ ደግሞ አራት መቶ ብር ነው ማለት ነው። ከዛ በታች ደግሞ ወደዚህ ወረድ ስንል ሰበን ኦይል አለ። በጣም አሪፍ ቅባት ነው። በትልቁም በትንሹም አለው። ይሄ ትልቁ ትልቁ 550 ብር ሲሆን ትንሹ ደግሞ 450 ነው። ከዛ በመቀጠል ደግሞ የሀገራችን የሆኑ ቅባቶች አሉ። አፍሪ ሀርባል በሮዝመሪ አለ፣ በጥቁር አዝሙድ አለ። የነዚህ ዋጋቸው 350 ብር ነው። እነዚህም አፍሮቺክ በፓራፊን አለ፣ እንዲሁም ደግሞ በአልመንድ በአልመንድ ማለት ይሄ ለውዝ ማለት ነው። እነዚህ 250 ብር ናቸው። ባዝሊን ቅባቶች አሉ። እነዚህ 400 ብር። ከዛም ባለፈ ደግሞ እዚህ ጋር ታፍለን በትልቁ አለ በትንሹ አለ። እንዲሁም ሊኩዊድ ፓራፊን አለ። ይሄ በትልቁ ታፍለን በትልቁ 300 ብር፣ ይሄንኛው ደግሞ 200 ብር፣ ይሄንኛው ደግሞ ሊኩዊድ ፓራፊን 150 ብር አለ። እዚሁ ላይ ዝቅ ስትል ደግሞ የሀገራችን ቅባት በጭቃ ሆኖ በትላልቅ በተለያዩ እንትኖች አሉ። እዚጋ የቁርንፍዳ ቁርንፍድ አለ። የካሮት፣ የአልመንድ አለ፣ ብዙ አይነት አለ። እነዚህ አንድ ኪሎ ናቸው የሚመዝኑት። የሮዝመሪ አለ። የነዚህ ዋጋቸው አጠቃላይ 450 ብር ነው ማለት ነው። ሌላው እንግዲህ ከፍ ስንል እዚህ የምናየው ቅባቶች እነዚህ አሉ። የሮዝመሪ እቺ በጣም ለተጎዳ ጸጉር ምናምን ምትሆናት፣ ዋጋዋሽ 400 ብር ነው። የኛውም ቅባት ነው። እሱም 400 ብር ነው። ቶፕ ይባላል። ሌላው እዚህ ጋር የምናያቸው የጭቃ ቅባቶች አሉ። ወደ ይሄ አፍሮቺክ ይባላል። ይሄ በትልቁ 350፣ በመትንሹ 200 ብር። ይሄ ፓሪስ ደግሞ ፓሪስ ብዙ ያውቀዋል። የዚህ ዋጋው ደግሞ 400 ብር ነው ማለት ነው። ሌላው እዚህ ጋር ዳክሶች አሉ። ብሉማጂክ፣ ወንደር ግሮ፣ ኮስሞ የሚባሉ አሉ። የዳክስን ዋጋ ስነግርህ ዳክስ በአንደኛው ይሄ ኦሪጂናሉ ነው 900 ብር። ብሉ ማጂክ የተቀመመው ከሆነ 750 ብር፣ ደግሞ ያልተቀመመው ከሆነ በሰማያዊ እሱ 1400 ብር አለ። ሌላው ይሄ ኮስሞ፣ ኮስሞ የሚለው ይህ ለመፈረዝ ለምናም በጣም አሪፍ ነው። እሱ ደግሞ ዋጋው እንደዚሁ 600 ብር ነው ማለት ነው። ሌላኛው ይሄ ወንደር ግሮ ጀማይካን ካስተር ኦይል የሚለው እሱ ደግሞ ስምንት ስምንት መቶ ብር አለ። ሌላው እዚህ ጋር በፈሳሽ ደግሞ እንደዚሁ ካስተር ኦይል በፈሳሽ ከሆነ ይሄ አሁን ወደ 750 ኤምኤል ነው። የዚህ ዋጋ ደግሞ 1200 ብር ነው። ሌላው ኮኮናቱ ነው። በዚሁ እንደዚሁ አለ። እነዚህ ደግሞ የኮኮናት ናቸው። እነዚህ አምስት መቶ ብር ናቸው። እዚህ ጋር ደግሞ የምታያቸው እነዚህ የካሮት ምናምን የሚባሉ ኦይሎች ናቸው። እነዚህ 300 ብር፣ አፍሪካን ቤስት የሚለው 350 ብር። እዚህ ጋር ደግሞ በጭቃ ሆኖ አስሊ አፍሪ ሀልባል የሚባሉ አሉ። የእነዚህ ደግሞ ዋጋ 250 ብር አለ እስከ 300 ብር ባለው ያጠቃልላል ማለት ነው። ኦኬ ምን እየተደወለ ነው? ኦኬ እነዚህ የነገርከኝ በአጠቃላይ የመዋቢያ እቃዎች ማለትም የቅባትና የተለያዩ አይነትና ብራንድ ያላቸውን እቃዎች አሳይተናል። አሁን ደግሞ እስኪ ሌላ የምታሳየን መታየት አለባቸው የምትላቸውና ለብዙዎች ይጠቅማሉ ያስፈልጋሉ የምትላቸው ነገሮች ካሉ እንድታሳውቀን እንፈልጋለን። ኦኬ ከዚህ በመቀጠል እንግዲህ ሎሽኖችን እና ሽቶዎችን ምናምን ክሬሞችን አሳያለሁኝ። እንግዲህ እዚህ ጋ እንደምትመለከተው የተለያዩ ሎሽኖች አሉ። ዶቭ፣ ኒሳ፣ ኮጂክ፣ ራዛክ፣ ሚልክ ፕላስ፣ ፓሪስ፣ ቶፕ ሶሳይቲ የተለያዩ ሎሽኖች አሉ። እንግዲህ ከዶቭ ስጀምር ለዶቭ ሎሽን በጣም አሪፍ ሎሽን ነው እሱ ዋጋው 350 ብር ነው። ኒሳ የሚለው 450 ብር። እነዚህ ደግሞ ኮጂክ በነጭም በወርቃማም አለ እነሱ 450 ብር። ራዛክ 600 ብር። ይህ ሚልክ ፕላስ ደግሞ የሚባለው 450 ብር አለ። ሌላው እዚጋ ቶፕ ሶሻይቲ የሚለው እነሱ 400 ብር፣ ክሊል በትንሹ 200 ብር። አሎሃ የሀገራችን ምርት ነው 250 ብር፣ ሚንዲዩ እንደዚሁ 200 ብር። እነዚህ ደግሞ ፓሪስ በተለያዩ ፍሌቨሮች አሉ እነሱ 350 ብር ነው።